በቦቲም ደውዬላት ነበረ። ሚገራርም ጎመን አስገብታለች መሰለኝ ልትሸጥ መሰለኝ ጎመን ገብቷል ምናምን ብላ ስልክ ደውዬላት ነበረ። ግን እኔ በጣም ተሰማኝ። እንጀራ አራት ኪስ። ምን ችግር አለ? ለቤት ይበላል ፍርፍር ተደርጎ ገባ አራት ኪስ። አሪ እንደ ድሮ አይደለችም። አረ በጣም ሰው ዲ ባህሪው ሰው ዲት ባህሪው ይቀየራል። ሳሪ ሰው እንዳትመስልሽ። ማታ ማታ ከቺ ኳን ያስፋችኝ እና ሱቋ ሄድኩኝ። የሆነ እንትን ምን እያደረገች ሳሪ ልንገራት ቆይ ነገርኩሽኝ አሁን መጀመሪያ ግን ማለት ነው ወላሂ ለአንቺ አይደለ ባህር ላይ እየተዝናናው ነው ምናም ነገር ብዬ ጆላላ ኩልሽ የዛ እኔ ነው መሰለኝ እንጀራውን ኦርደር ያደረከው አንቺ አንቺ የምን እንጀራ ነው ኦርደር አደረገ ምናም የምትዩ ሳሪ እኔ ሳሪ ነው የምን አንቺ ጋስት ላይ በጣም ብዙ ሰው ነበረ። እዛ ከዛ ሙኒስ ደግሞ ለምንድን ነው ሰውዩ ሰዷ ጥሪም ሼር አድርጉለት? ና እንዴት ለእንጀራ እኔ ደግሞ ገባሁኝና፣ እንዴ ማሚ፣ እንዴት ለእንጀራ ወንድ ልጅን ሼር አድርጋችሁ ትጠሩታላችሁ? አልኩ። አረ ዝም በያት እባክሽ፣ ራሷ ነች። ልንገርሽ ትናንትና፣ እሺ ምናምን ሰው ነበረ ቤቷ፣ እንደውም ላይቭ ላይ። አዎ በቃ በዛ ሰው መሀል እንግዲህ ስለ አራት ኪስ እንጀራ ይወራም፣ ሀቢ አምናት አለው ሳሪ መስኮህት የቆነች አንቺ አራት እንጀራ አዞኝ ጠፋ ምናምን ትያለሽ እንዴ ደግሞ ሂሳብ አለበት ምትያት። የምን ሂሳብ ነው ያለብኝ እንዴ በጣም ነው የሚገርመው። ቆይ ሳሪ ንገሪኝ፣ የምን ሂሳብ ነው ያለብኝ? መቶ ቆሎ እየዘገነብኝ ይሄዳል። ምን እያለብኝ ይሄዳል የምትይው? ባይገዛኝ ይሻላል እ ባይገዛኝ ይሻላል። ከዛ ማሚ ደግሞ ምን አለችኝ? እንግዲህ ማሚ ከኛ የበለጠ ለአንተ ትቀርማ። ማሚ እሺ አካውንት ሽላክ ልኝ ሳሪ እዚህ ኦምል ኮይን ኮይነ የሚኖረው ምና ምናለች ከዛ ዱ ደግሞ ምናለች ራሱ ተንጂ ለምን ብላ አንቺ ምትከፊ ይላታለች። ከዛ ዛሬ ጠዋት እኔ ምንድነ ምን ችግር ተፈጥሮ ነው ከሀቢብ ጋር ብዬ ስደውልላት ለሳሪ እንት ጎመን ገብቶ ጎመን እየደረደረሽ ነው ሳሪ። አንቺ ማለት የስንት ዓመት ጓደኛ? የአራት ዓመት ጓደኛ ቲክቶክ ሲከፈት ሀቢዬ ማቅሽ። አንቺ ግን ሰው አይደለሽም። ሁለተኛ ሱቅሽም አልደርስም ሱቂ ወላሄል እንገርሽ ባለፈው ተ ትክክለኛ ተጣሪዋን የምትፈራዩ ለማህተቧ የምትኖር ሰው ነጭ። አንቺ ግን ሳሪ የምትባይ ልጅ ግን ሳሪ የምትባይ ግን ሰው አይደለሽም፣ ሰው አይደለሽም አንቺ። እኔ ሂሳብ የምትረሺውን ነን አይደለም እንደ ባለፈው። ወላሂ ተጣልተን እኮ ነው የከፈልኩትን የለብህም ብለኝ አለብኝ። ሳሪ ታሜ ነበር ላይብ፣ ላይብ እንግዲህ ታሜ ፊት ነው እንግዲህ። ያለብህን አንተ አስበህ ይሰጣል። እሷ ግን ለአራት ቲክስ ደር። ከዛ አካውንት ሽላኪ ልኝ ምናምን ተብሎ ተጨቃጭቆ፣ ኧረ በውስጥ አውሩ፣ በውስጥ አውሩ አሉ ከዛ እንትን በውስጥ ተደረገ። በቃ አትድረሽብኝ፣ አልደርስብሽም። ሳሪ ለካ ስር መሰረቱ ሌላ ነው። ስማ ሀሪፍ እንጀራ ራሱ ከፈለክ ለኔ ንገረኝ፣ እኔ ከዚህ ኦርደር ቆንጆ እንጀራ ኦርደር አደርግልሃለሁ። አይ ምንም ነገር አልፈለግም። አሁን በኋላ እኔ እኔ አሁን በኋላ ሲጀመር ሰው አላምንም ምንም እሷ እንደዚህ ካለች፣ እሷ እንዲህ ካለች፣ አንተም እኔ ማንንም አላምንም

ጨረታ ሆን ብላ አውቃ ያኔ ውስማነው ማነው የሚታከመው ሳውዲ? እሷ ቤት ብር እየተሰበሰበለት አልነበረ? አዎ አዎ፣ የዛ ጊዜ ሆን ብላ ማለት ነው። ሆን ብላ ከዱባይ ሰዎች ጋር ምን እንዳላት አላቅም ሆን ብላ ጨረታው አሜሪካ ያሉ ልጆች እንዲያሸንፉ አደረገች። ሀያ አምስት ሺህ ብር ሆን ብላ አስራ አምስት ሺህ ብር ላይ እኔ ማዘጋት እየቻለች ሆን ብላ አውቃ የዱባይን ስም ላለማስጠራት ሀያ ምናምን ሺህ አሜሪካ በጣም ችግር አለባት። ይሄ ነገር እራሱ እንደ ዱባይ ነዋሪ ልናይበት ልናይበት ለናይበት ነው የሚገባው። ከዛ በኋላ መጨረሻ ላይ ይኸውልሽ 3 ጀበና 75000 ብር ከወጣ በኋላ አራተኛው ጀበና እኔ እንትን እንተናልኩኝ ሄድኩኝና በስንት ጊዜ እንትን ስላት፣ ጀበናውን ልወስድ ስሄድ ሂሳብ ጨመረችብኝ። አያ አይ፣ ሂሳብ ጨመረችብኝ። የሌሎቹ 25000 ምንም እንኳን አስገቡ 10000 ብሩን 20000 ብር ነው ወዲያ ያስገባሁትኝ ጀበናውን ግን የጀኖ ስድስት ሂሳብ ጨመረችብኝ አየህ ስንት ጨመረችብ አምስት ብር ነው አርባ ብር ነበር ያለችኝ ሰባሰባ ያስከፈለችኝ መቶ አርባ ድርሃም ያስከፈለችኝ አንዱ ጀበና የኔ ነው አንድ ደግሞ የማሚ ነው የሙኒት ሁለቱም ጀበና ቤት አለ ደግሞ የሆነ ነገር አለባት ጀበና ሰባሰባ መቶ አርባ ብር

እኔ እንጀራ ፈልጌ ሄጄ ባልትናው ጽዳት ምናምን ስላለው ነው እንጂ በእጅ አዙሮ እኮ ከመስፍኔ መግዛት እኮ አቅቶንም። ባለቤቷ በጣም ነው ዲስካውንት የሚያደርገው። አረ ችግር የለውም እኔ ስንት ቀን ደውዬላት ስልክ መች ታነሳልኛለች? ትጽፍላች መች ታነሳልኛለች? ከዚህ ድረስ እዛ ድረስ እየሄድኩኝ እኮ ስለሚስማማኝ ነው፣ የእሷ እንጀራ ስለሚስማማኝ ነው የእሷ የባልትን አውጥቶ ስለሚስማሙኝ ነው። ከዚህ እዛ ድረስ እንሄደው እሷን ታንከራታለች። ጥሩ ነገር ስለሆነ ነው። እኛ ስር ስራው አስፈላጊ ከሆነ ኮ አቢ ይሄ ፓርት ኮ ይሁን ለከዲ ዋይፋይ እንትን የደረደርኩበት አያው ፓወር ባንክ ምናምን የደረደርኩበት ይሄንን እኮ አንስቼ እኮ ኮ ኦልሬዲ ሽሮና በርበሬ መደርደር ያቅተኝም። አስፈላጊ ከሆነ ኮ እንጀምራለን። እኛ ምዙ ከሞባይል አይ እንደዛ። አይ ችግር የለውም። አንቺ ተጣልታችሁ አልመሰለኝም ከሷ ጋር እንደዚህ አንቺ እርግጠኛ ነኝ። በድሮ አይደለንም አንፎኖ ተደራርገናል። ስልክ በቃ አስፈላጊ አይደለም። ገባ አስፈላጊያንን እንጀራውን ሽሮና በርበሬ ከጎን እኮ መጀመር እንችላለን። አቢብ ልንገርህ፣ ራሷ ያዘጋጀች እኮ ቢሆን ጥሩ፣ ራሷ በእጁ ያዘጋጀችው ቢሆን የሚገርምህ ቤተሰቦቿ ናቸው የሚሞያው፣ የቤተሰቦቿ ነው። ከወሎ ነው ቀጥታ፣ ሁሉም ዳይሬክት የሚመጣው ሽሮ ትጭብ ያለ ነው ታውቃለህ። ብትበላው ብትበላው እንትን አይልም፣ ልክ የራሷ ይመስል ሳሪ ባልትና ብላ ክፍት ዝም ብለት አስቦት ነው ባልትናው። በማን ስም ነው መሆን ያለበት ወሎ ባልትና አይደል ሀቢቤ? ምክንያቱም እሱ አላት ፈጨችሁ፣ የደከሙበት ወሎ ያሉት ናቸው። በስልሳ ብር ስሜን ተጠፋለች። አራት እንጀራ ሳይከፍል ሄደ? ነው ወይ አዟ አልወሰደም፣ ነው ሳይከፍል ሄደ። እሱን እስቲ ሪከርዱን እንሰማለን። ሀቢ ወይ ጉድ፣ ወይ ጉድ፣ ወይ ማሚ። ለምን መሰለ ምን አለቻት መሰለ አካውንትሽን ላኪልኝ አለቻት። ማሚ ታውቃለች እዛ እንትን አይ እኔ ምን አውቄ? እኔ እኮ ቤቷ አትሆነ። ተጣልተን ልጅ አራት እንጀራ ይዞ ጠፋ ትላለች በእንጀራ ተብረሰረሰሪ ነው የሰበርሽው እንዴ? ሆነ እንደዚህ እንደዚህ ፋሲካ ራሱ ልቤን እንደዚህ አልሰበረችም። ስማ ሐቢብ ከዚህ በኋላ ከፈለግህ እኔ መስፍኔን ቁጥር ሰጥሃለሁ። አንድ ደውለክ በጣም ነው ስራ ላይ ፋስት ነው። ኦኬ ወይ ማን መስፍኔ? ባለቤቷ፣ ባለቤቷ። በስማ ሰው ከልቡ ፈጣሪ ሆይ እናቱ ባለቤቷ፣ በጣም ምርጡ ሰው ነች። እሷ ነች ምን ትምትለው እሷ ነች እሷ። ባለቤቷ ጥሩ ሰው እንደሆነ እሷማ ማታሰናግደል። ባለቤቷ ጥሩ ሰው ነው። እሷ ነች ማቶ ነው ባለቤቷ ጥሩ ሰው እንደሆነ በምን ልንገርሽ? መስፍኔ ምርጥ ሰው ነው። መስፍኔ አንደኛ። የማንቸስተር ደጋፊ ነች እሷ፣ የማንቸስተር ደጋፊ ሆኖ። አሁን እንጀራም ስትፈልግ ምንም ስትፈልግ ለመስፍኔ ንገረው ከዛ በኋላ እሱ ወዲያውኑ ነው እንትን የሚለው። ችግር የለውም። እኔ እሷን በምበቀላት መልኩ እበቀላታለሁ። አራት ደረጃ ቢንቀፋ ሳሪ መበቀል ያለብን ዳይሬክት መስፍኔ ጋር እየደወለ ነቃ ኦርደር በማድረግ ነው። እለ ባሏ እኮ ነው። ባሏ መሆኗን አትርሽ። የሆነ ነገር ብትለውስ ነገሩ አይ አትሱ ይሰወራል። መጠንቀቅ ለምን አንቺ ሞባይል ቤትሽ ጎን ጋር ለምን አትከፍቺም?